ሰላም ጥረ ስጥልን የተከበራቸው ጉባሬዎች ቤተሰቦች፣ እንዴት ነው ሰንበት? እንዴት ይዟችኋል? ሁሉንም በትዝብት እየቃኘን ሁሉን እናያለን። ጠላቶች ይጠፋሉ። ኢትዮጵያ ተሻግራለች። ድል ለእውነት ነው። ድል ለሀቅ ነው። ድል በሰውነት ክብር ላይ ለተቀመጠ ነው። ወራዶች፣ ባንዳዎች፣ በሀገራችን የበቀሉ አረሞችን ሁሉ እየታዘብን በአግባቡ መሸከፍ ላይ አብረን እንድንሰራ ሁሉንም እንስማ። ዘመቻው ማ ላይ ምሬ ማን ላይ ነው ወዳጆ? ዘመቻው ማን ላይ ነው? ኢንጂነር ደሳለኝ ሲያስብሽው ዘመቻው እነሱ ላይ ነው የተያዘው። እኔ ጥያቄ ጠይቃለሁ፣ የደረጀ ልጆች የተገደሉት በመከላከያ ነው ብዬ አላምንም። የደረጀ ልጆች ምናልባትም ልክ አሁን ከፍ ያለው ጌቱ ከፍ ያለው ደርሴ እንደተገደለው እንደዛ መስዋዕት አድርገው ሰውየውን እብድ አድርገው እንትን እንዲል አድርገውታል ብዬ ነው የማስበው በፋኖ ስም የፋኖን ጋውን ወይም ደግሞ የበግ ለምድ ለብሰው የሚንቀሳቀሱ በጣም ከፍተኛ በሆነ ተልኮ የተሰማሩ ወንድሞቻችንን በውስጣችን ተሰግዝገው የግል ጥቅማቸውንና ስልጣናቸውን ለማካበት ብቻ እንቅስቃሴ እያደረጉ ያሉ ኃይሎችን ለማውገዝ ነው። ከዚህ የተገኘ ነው። እንግዲህ በአጠቃላይ ምንድነው ሰሞኑ የተፈጠረው? በወንድሞቻችን ተወግተናል። ይህ አካሄድ ደግሞ ተልኮ የተሰጣቸው እንግዲህ የወታደርን ሚሊተሪ አይቶ ማያቅ ጫካ ተቀምጦ በፖለቲካ ብቻ በሚዲያ ጋጋታ ብቻ ሲጮህ የሚውል ወንድም ከወንድሙ እንዲጋጭ ተልኮ እየሰጠ እያጋጭ ያለን መሪ ምንድነው እንደ አርበኛ ዘመነ የመሰለ የአማራን ሕዝብ እየካደ ያለ ወንድሞቻችን ከጎን ተሰልፈው በጋራ እያጠቃን እና እየወጋን ያለን ጥራት እንዳንዋጋ ጥላሸት እየቀባና መሰሪ ሆኖ እንግዲህ እያገዳደለ ነው የሚገኘው። እንግዲህ ይህን ግለሰብ በጣም አምርረን ነው የምንጠላው። እሱ ነገ ስልጣን ላይ ለመውጣት ሌሎች ወንድሞቻችን ዋጋ በከፈሉበት አጥንታቸውን፣ ደማቸውን ባፈሰሱበትና አጥንታቸውን በከሰከሱበት ግን እሱ ነገ ስልጣን ይዞ እንደፈለገ የሚኖርበት አላሻው ደግሞ ትግሩ ደግሞ ውጤታማም ካልሆነ ውጭ ሀገሩን ሂዶ የተዳደለ ህይወቱን ለመኖር ገንዘብ እያካበተ ያለ ግለሰብ ነው። ታጋዮቻችን አትንጠቁን። የጎንደር ታጋይ እንዳይወጣ በጎንደር ከፍተኛ የሆነ ምሁራኖች እንዳይወጡ ታጋዮች እንዳይወጡ እያደረገ ያለ ጽንፈኛ ግለሰብ ነውና ከድርጅቱ እንዲቆጠብ በግሌ መምከር እፈልጋለሁ። አሁንም ቢሆን ትናንት ሜጀር ጄኔራል ከፍ ያለው ደሴን ያሳጣን ግለሰብስ ነው። ከኔጋ ያለው አሸናፊ ነው። ጎጃም ያለውን መተት፣ ጎጃም ያለውን ሴራ፣ ጎጃም ያለውን ያንን አፈርሰዋለሁ ብዬ ተነሱ። አፈርሰዋለሁ፣ ወላዲት አምላክ ሚዣ አፈርሰዋለሁ። የነ ሊቀ ሊቃውን ታላቃ አያሌው ታምሩ ሀገር፣ የኔታ የወፍታ የንጉሴ ሀገር፣ የነ መሆይ ገላነሽ ሀገር፣ የነ ዶክተር ሀዲስ አለማየሁ ሀገር፣ የነ በላይ ዘለቀ የነ እጅጉ ዘለቀ ሀገር፣ የስንቱ ጀግኖች ሀገር በእንዲህ አይነት ሴረኞች ሴረኞች ያን የመሰለ ግዙፍ የጎጃም ተቋም አይናጋም። እኔ ያንን አፈርሰዋለሁ፣ እዛ ውስጥ ያለውን ሾክ ነቅለዋለሁ። የጎጃም የአማራ ፋኖ ነው፣ በጎጃም ይሄዳል፣ ይመነጠቃል፣ ከወንድሞቹ ጋር እኩል ይሆናል። ይህንን ግን እንትላ ለማለት አልወድም። እኔ ወጣለሁ ብዬ ነው የወጣሁት። ከዛ ጮቤ ተረገጠ፣ ቲክቶክ ተከፈተ።

ከአፍቃሪ ሕወሓት የተለያየ አጀንዳ ከያዙ የአማራን ትግል ንትርክ ውስጥ የሚያቆዩ ከሰፈር ፖለቲካ መርመጥመጥ ውስጥ መውጣት የማይፈልጉ ጥቂት ግለሰቦች ሁልጊዜም የአማራ ትግል ሊሰባሰብ ሲል በየሚዲያው ይወጡ የሚወራጩ ጥቂት ግለሰቦች አሉ። ጊዜ ያነጠረ ያወጣቸው ያሉ ከሆነ ጥሻ ስር ብቅ ብሎ ማህበራዊ ሚዲያ ላይ ዩቱብ ላይ እሺ፣ ሀብታማ እያሌው ሳይመክር የነዳው እንዴት ነው? ማን ነው ሰብሳቢው? ማን ነው አሁን የሚገነጥለው? መቼ ሰብስበው ያስረከብከውን ማን ነው ኃላፊው? ማን ነው ባለቤት? የለሽ ባለጌ ውርጋጡ ሁሉ ተሰብስቦ የሚዳክርበት ህዝብን ለማዋረድ እና የህዝብን መከራ ለማብዛት የምትሰሩት አሻጥረኛ ሁሉ እናንተ ዛ የምትቃርሙትን የገንዘብ እንትን ቴሌቶን ምናምን በማዘጋጀት ብቻ ስለከፈሏችሁ ብቻ በህዝብ ላይ ጥራትነት እንትን ብላችሁ አሁንም እንዲህ የምትቅበዘበዙት በእውነት ያሰባችሁት ነገር ምናምን ኖሩ አይደለም። ምናልባት ግን የደም ንግዱ እያበቃባችሁ ስለሆነ ነው። ይህንን ሰበብ ከዛና ከዚ እያላችሁ የምታቦቁት የደም ንግድ የምንያነው ሆዳችሁን ብቻ የምትሞሉበት በንጹሐን እልቂት በአማራ ህዝብ እልቂት ስትሸቅሩበት ኖራችሁ። ይህን ሁሉ መከራ ማድረሳችሁ አሁንም ያ እንዲቀጥል ብላችሁ እንጂ የህዝብን ወይም ስለ ነፃነት የምታውቁት ነገር የለም። ሆዳም ሰው ምላሳም ሰው ስለ ክብር፣ ስለ ጀግንነት፣ ስለ ድል፣ ስለ መልካም ነገር አያውቅም። በአንዳነትም ሲጨመርበት ደግሞ ሌላ ነገር ነውና ይሄ ነውራችሁ። መቼ ሰብስበህ ማን ኃላፊነት ሰጥቶህ የት ያስቀመጥከው በየትኛው ተጠየቃዊ ሰንሰለት አደራጅተህ ያስቀመጥከው ነው? ዛሬ እንዲና እንዲህ እየሆነ እንዳና እንዲህ እያለ እያልክ የምታቦካ እያንዳንድ ደብተራው ዘመድኩን አማራ የምታውሩት የበሰበሰ የብሔር አለም የሚያቦኩት መሳይና ዘመድኩንም ሆነ ሌላው ኤርትራውያን ብዙ በክልል ደረጃ እንኳን ቢሆን መሳይ የት ነው ያለው? ዘመድኩን የት ነው ያለው? ባለፈው ቤት የምትባለው የት ነው ያለችው? ማንም የሚጫወትበት ምድረሰገጤ በየሄዳችሁበት ጭንቅላትና አንገት የለሽ ሁሉ ተሰብስቦ የኪሳራ ዘመኑን በደም ንግድ ለማራዘም የምታደርጉት ነው። ፈጣሪ ይፍረድባችሁ በያላችሁበት ማታ ያወርድባችሁ ነው አይ ምናምን ሴት ነገር ጠብ የምትል ነገር ሳይሰራ ማህበራዊ ሚዲያ ላይ መጡ ቀረርቱ። እሱን በልክ አድርገውና ከምታቅራራ ሰርታ አሳይ። አለዚያ እንደ ቀበሮዋ ነው የሚሆነው። እንደ ቀበሮ ታሪክ ህዝብ ለማስደንገጥ እየሮጠ ይወጣና እንድረኛ፣ እረ በጎቹ አለቁ፣ ቀበሮ በላቸው ይላል። ህዝቡ ተሯሩጦ ሲመጣ እሱ ተደብቆ ይስቃል። ቀበሮ የለም። ሌላ ቀንም እንደዚህ ያደርጋል። ህዝቡ ይመጣል፣ የለም ቀበሮ። ተደጋገመበትና ህዝቡ ሰለቸው። ያጮርባሪ ጥሪ ነው ብሎ ናቀው። እውነተኛው ቀበሮ መጣ፣ ፍየሉን በጉን ይፈጀው ጀመር። ሲፈጀው ያረኛ ጮኸ፣ ድረሱልኝ እያለ ጮኸ። እሚደርስለት ጠፋ። እንደ ልማዱ ሩጠን ስንሄድ እኮ ውሸት ነው እያለ ቤት ተቀመጠ፣ በጎቹን አስፈጀ። በተደጋጋሚ ያልተገባ ነገር መናገር አይጠቅምህም። አስራ ሁለቱን መምህራን ያስፈጇቸው አንደኛው አስረስ ነው፣ ሁለተኛው ዝናቡ ነው። ኃላፊነት ወስጄ ነው የምናገር አስራ ሁለቱንም ረሽኖቸው ያለው ዝናቡ የሚባለው የሸዋ የጎጃም ፋኖ ወታደራዊ አዛዥ ነው። እንደነገርኝ ከሆነ ዝናቡ እኔ እዛው ካለ ከምዕራዊ ነው መረጃ የምወስደው። ታጣቂዎች የተወሰኑት ተይዘዋል። በነገራችን ላይ ከረሸኑት ሰዎች የተያዙ አሉ። ምናልባት አይዶ ነው ዶክመንተሪ ይሰሩበት ይሆናል። አላቅም ይሄ ለታሪክ እንዲቀመጥ ነው የምናገረው። ሰሞኑን ሳነሳላችሁ ነበር ምን እየተካሄደ እንደሆነ። ከዛ ቀጥሎ ማን ነው የፈጸመው የሚል ነገር ሳይ፣ በተለይ ዝናቡ የሚባለው ከአንዳርጋቸው ጋር ቀጥታ ግንኙነት አለው። ኤርትራ ነበረ። እንደሰማሁት ከሆነ ኤርትራ ነበር የነበረው ያ ባለፈው ድምፁን ያሰማችሁ ከእሱ ጋር ነው የተነጋገረው፣ ከዝናቡ ጋር ፈጀ ናቸው ያለው ማለት ነው። የዝናቡ የሚባለው ሰው ቀጥተኛ ትዕዛዝ ነው ያረፈው። ይሄን የአማራ ጠቅላላ እዛ አካባቢ ያለው ሰው መራዊ ያለው አውቋል። በነገራችን ፐብሊክ አጀንዳ ሆኗል። መምህራኖቻችንን የረሸነብን ዝናቡ የሚባለው ነው ያስረሸነብን፣ አስረስ የሚባለው ነው የሚል በህዝቡ ዘንድ ሰፍሯል። በፋኖ ስም እየተንቀሳቀሱ ሳለ ነገር ግን የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ መዋቅር ላይ በሳቦታጅ ውጊያ የከፈቱ ይሄ በከፍተኛ ትዕግስት ሲያዩት የነበረው ነገር ከዚህ በኋላ ትግሉን ለጥቂት ወሮበሎች አሳልፎ መስጠት የሚቻልበት ሁኔታ አይደለም በሚል ለመግለጫ ወጡት። እንግዲህ ደጋግመን እንዳልናችሁ ይሄ አድማጮች፣ የሳልሳዊ ብአዴን የሚባለው ክፍል አሁን ለይቶለት መጥቷል። ግልጽ አላማውም የቀደመውን ኢህአዴግ የሚባለውን አደረጃጀት ሪስቶር እናደርጋለን በሚል ከዋጥጭ የቀረበለትን ከበስተጀርባ ማለት ነው ማባቢያና ጥሪ የተቀበለ ስብስብ ነው። ህወት ብትለው አሁን ሀብታ ያለ ይህን የምታወቀው ህዋት ቢመጣ አይደለም ሳልሳዊ ወያኔ የድሮ በአዴን ብልጽግና ምናምን ምናምን እያላችሁ ሰላሳ የምደረድሩ ነገር አለና እስኪ አእምሮ ያለው ሰው ይፍረድ። ማንም ቢመጣ አሁን ካለው አስቀያሚ ተግባር በላይ በአማራ ህዝብ ላይ የሚፈጽም ሰው አለ ወይ? ሰይጣን ቢመጣ ራሱ እንደዚህ ያደርጋል ወይ? ጣሊያን ፋሽስቱ ምናምን እያለ የሚለው ይሄ ፋሽስትን ውጦ ከፋሽስት በላይ ፋሽስት ያለው ይሄ መነሻና መዳረሻ የሌለው ጥርቅም ከኃጢአት እንትን ያለ የሰው ልጆች ሁሉ በኃጢአታቸው ያፈሩት ያለ አግባብ ተረግዞ ያለ አግባብ ተወልዶ ያለ አግባብ አድጎ ያለ አግባብ ለመኖር ይህንን የሰው ደም እያፋሰሰ ያለው ጥርቅምን ሁሉ ውሰዱትና ማንም አውሬ ቢመጣ አሁን ካለው ሀብታሙን መሳይን ደረጀን የዚህ ሶሻል ሚዲያ ያለውንም ሁሉን ሰው ደርድሩል። ምን እንትን አለው አሁን ደግሞ እዚጋ መጣና ዘመነ የሚባለው እንደዚህ ነው። ዛሬ ነው እንደዛ የምታስበው? ጎጃም እና ጎንደር ለማባላት እቅዱ ይሄ ነው። ሰው ሁን፣ እያንዳንድ ሰው ያልሆነ ሰው ጎደሉ ነው። ጎደሉ ነገር ደግሞ አይሞላም፣ ሰው ለመሆን አይችልም። ብሄርተኛ ብሔርተኛ የሆነ ሰው የትን ቦታ ላይ መጥፋት፣ መውደቅ፣ መጓረድ እንጂ ክብር የሌለው ከእንስሳት ከውሻ በታች ሆኖ የሚያልፍ የሚኖር ነው። ለዛ ነው መከፋፈልን ብታቆም አማራ አደለውም ኦሮሞ አደለውም ትግራይ አደለውም ብለህ ብትቆም ኢትዮጵያዊነትን ይዘህ ብትቆም ሁልጊዜ ታሸንፋለህ፣ በዓለምም ትታወቃለህ። አማራ ኦሮሞ ብለህ ከሄድክ በኋላ አማራ ስትሆን ጎጃም፣ ጎንደር፣ ሸዋ፣ ሰሜን ደጋግመን አውርተነዋል። ዛሬም እንድና እንደ አይነቱ ያለ ተጠየቅ እያንዳንዱ እነዚህ ሲባልግ ሲማግጥ ኖሮ ዛሬም ይህን ያወቃል። ዛሬስ ሰው ሰምቶ ከዛ እየተመለሰ ነው ያለው ወይስ እዛው እያቦካችሁትን ያለን ግን በገዛ ወገኖቹ ላይ የሞከረው ሙከራ አብዝቶ ዋጋ የሚያስከፍለው በተለይ የአማራ ህዝብ፣ ነገሮችን በጥንቃቄ እያየ ባለበት በዚህ ወቅት ጎንደር ላይ ሆኖ በጎንደር ህዝብ መሀል እታገላለሁ እያሉ ከህወሀት ጋር ለመስራት ያላቸውን ቁርጠኝነት እየገለጹ በእና አርበኛ ደረጀ በላይ ጥይት ከተኮሱ እንኳን ሰው ምድሩ ነው የሚፈጃቸው። የጎንደር ምድር ይሄንን በደምን አጠራጣሪ እሳት ይፍጅህ እሳት ይፍጅህ ሀብታማ ያሌው እንደው ህይወት ራሱ እሳት ይሁንብህና ከእንደናንተ አይነቱ ጋጠወጥ በላይ ከማንም ጋር ቢሰሩ እኮ አየናችሁ እ ምን አመጣችሁ እናንተስ አደለም፣ ዋት አደለም፣ ባ ማንም ይምጣ አልኩ በቃ፣ ሰይጣንም ቢመጣ ከእናንተ ይሻላል። ግብፅ ብትመጣም ከእናንተ ትሻላለች። ማንኛውም በአለም ላይ እርኩስ የተባለ ስርዓት ሁሉ አሁን ካለው በላይ የረከሰ ነገር ሊፈጽም ስለማይችል የመጨረሻው የመጨረሻው ግራውንድ ላይ ነው እኮ ያላችሁት። ዛሬ የመጨረሻው የእናንተን የውርደት ጥግ የእናንተን ማንነት በግልጽ ያሳየ ምን አይነት ጋጥ ወጦች እንደሆናችሁ አማራ አማራ እያላችሁ በየቦታው ላይ አማራ እነጥላችሁ ከኢትዮጵያ ምድር ለማጥፋት የምትሰሩ ባለጌዎች እንደሆናችሁ ሁሉ ተገልጧል። የፖለቲካ የምን የምን የተባለው ሁሉ ነገር አማራ እዚህ ሀገር ውስጥ ሆነው ከሚፍጨረጨሩ ልጆች በስተቀር ይሄ ተቆርቋሪ ነኝ ምናምን የሚሉት በሙሉ ታጋይነን የሚሉት ሁሉ ባንዳዎች እንደሆናችሁ በግልጽ ታይቷል። ሀገር እያሻገሩ ያሉት የአድማ ብተና አመራሮች እዛ ውስጥ እርስ በእርሱ እየተፋለሙ አማራን እየታደጉ ያሉ ጀግኖች አሉ። በሀገር ውስጥ መከላከያ ሰራዊት በየትኛውም መድረክ ላይ ሆነው እሳቱን በተግባር እየተቋቋሙ ይሄዱታሉ። ግን እናንተ ከውጭም ከውስጥም ሆናችሁ አዳኝ መስላችሁ ስትገሉን የኖራችሁ ሰዎች በግልጽ መጥታችኋል። የሚበጀውን መወሰን የሰማ ሰው የራሱ ኃላፊነት ነው። ከንተና ጋር ሊሰራ ከንተና ጋር ሊሰራ እያላችሁ የምትሉት ነገር ኔቨር እናንተ ብላችሁት። አሁንም የሚነዳ ሰው ካለ እሱ መጀመሪያም የጠፋ ስለሆነ ነው የሚነዳው። ጤነኛ ሰው ከሆነ እንደና ሀብታሙ እያለ እንደነዚ አይነት ቅራቅንቦ እየሰማ የቆመበትን መሬት የቆመበትን ወንበር ለመስበር የሚሄድ ሰው ካለ ይሰበር፣ ይሰባበር። ስለማይጠቅም ነው እንደዛ የሚሆነው እንጂ ጤነኛ ከሆነ አድባብተነ አለ አመራሮች አሉ ጥቂት ባንዳዎች እንዳሉ ሁሉ አብዛኞቹ ግን አማራ ክልል እየታደጉ ያሉት ከመከላከያ ሰራዊት ጋር ሆነው በፌዴራል መንግስቱም ሆነ በውጭም በውስጥም ሆነው ሀገር የሚያሻግሩ ብዙ ጀግኖች አሉ። እንደናንተ አይነት ገለባዎችን ግን የኢትዮጵያ አምላክ በያላችሁበት ፍርዱን ይስጣችሁ። ቴንክ ዩ